ወደ ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁ? ልን ከእናንተው ከሆነው ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በሁለተኛው የዩትዩብ ቻናላችን ዳግም ተገናኘን። በአመሻሹ የስፖርት የመረጃ ሰዓታችን የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስ ይሆናል። በዛሬ ፕሮግራማችን ከእነዚህ መካከል እንግዲህ የዝውውር ጉዳዮችን በተመለከተ ትልልቆቹን የአውሮፓ ክለቦች በዛሬ ፕሮግራማችን ላይ በስፋት የምንዳስስ ነው የሚሆነው። አርሰናል፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና፣ ሌሎችም የአውሮፓ ታላላቅ ክለቦች በዛሬው የስፖርት የመረጃ ሰዓታችን በዝውውር ጉዳዮቻቸው ላይ በስፋት ይዳሰሳሉ። ብቻ እናንተ ቆይታችሁን ከኛ ጋር እያደረጋችሁ ቻናላችንን ሰብስክራይብ፣ ቪዲዮችንን ላይክ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ፍቃድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ለተከታዮቹ ደቂቃዎች አብራችሁን ስትቆዩ ቪዲዮዎችንን ላይክ እያደረጋችሁ ከእኛ ጋር አብራችሁን እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። አርሰናል ሰላሳ ሚሊዮን ፓውንድ ዋጋ ያለውን ተጫዋች እየተመለከተ ነው። አርሰናል የረሚ ሄርናንዴዝን እየተመለከተ እንደሆነ ቲም ቶክ አስነብቧል። ነገር ግን ለዲፖርቲቮ ላካሩኛ የክንፍ ተጫዋችም የክረምቱን ዝውውር በተመለከተ ግንኙነት ያደረገው ሌላ የለንደን ክለብ ነው። ምንም እንኳን አርሰናል አሁንም በፕሪሚየር ሊጉና በቻምፒየንስ ሊግ ውስጥም ተፎካካሪ ሆኖ ለመቀጠል በክረምቱ ቡድናቸውን ማጠናከር እንደሚያስፈልግ ተገንዝበዋል። በክረምቱ የዝውውር መስኮት ከፍተኛ ጥራት ያለው የአጥቂ ተጫዋች ማስፈረም ዋና ቅድሚያ የሚሰጡት ጉዳይ ሲሆን የኒውካስል ዩናይትድ ኮኮባ አሌክዛንደር ኢሳክም የህልም ኢላማቸው ቢሆንም የአርሰናሎች ሌሎች አማራጮችን እየፈለጉ ነው። የአትሌቲክ ቤልባው የክንፍ መስመር ተጫዋች የሆነው ኒኮ ዊሊያምስ አርሰናል ከሚፈልጋቸው ተጫዋቾች አንደኛው ሲሆን ቼልሲም እንደሚፈልጉት ነው ምንጮች ለቲም ቶክ የገለጹት። ቲም ቶክ አሁን ላይ እንዳስነበበው የዲፖርቲቮ ላኮሩኛው ኮከብ የረሚ ሄርናንዴስ አርሰናሎችን እየተመለከቱት ያለው ሌላኛው የክንፍ ተጫዋች መሆኑን ዘግበዋል። አርሰናል በዚያ ውድድር አመት ለዲፖርቲቮ ላካሮኛ ሲጫወት የረሚ ሄርናንዴዝን ለመመልከትም ብዙ ጊዜ መልማዮችን ልከዋል። የ22 ዓመቱ ተጫዋች ከ2015-2017 ወደ ዲፖርቲቮ ከማቅናቱ በፊትም በሪያል ማድሪድ የወጣት ቡድን ውስጥም እንደነበረ ይነገራል። እንግዲህ በወጣት ቡድን ውስጥ ጅማሩን ያደረገው የረሚ ሄርናንዴስ በታህሳስ 2021 የመጀመሪያው ቡድን የመጀመሪያ ጨዋታውን አድርጓል። አሁን ላይ ግን የላካሩኛ ዋና ተጫዋች እንግዲህ መሆንም ችሏል ሄርናንዴዝ በዚህ ውድድር ዘመን ለዲፖርቲቮ ላካሩኛ በግራ ክንፍም በላሊጋ እንግዲህ ጨዋታዎችን 11 ያክል ጎሎችን አስቆጥሯል አራት አሲስቶችንም አድርጓል ምንም እንኳን ዲፖርቲቮ በስፔን ሴጉንዳ ዲቪዚየን ውስጥ ቢጫወትም ለክንፍ አጥቂው 30 ሚሊዮን ፓውንድ እንደሚፈልጉ ተረድቷል ምክንያቱም ሄርናንዴዝ እንደሚሻሻልና ብዙ አቅም እንዳለው ስለሚያምኑ ነው የትኛውም ቡድን የረሚ ሄርናንዴዝን ቢያስፈርም ለዋንጫ ተፎካካሪ ማድረግ አቅምም አላቸው የሬሚ ሄርናንዴዝ በዚህ ክረምት ወደ ሌላ ክለብ መሄዱ እርግጥ ነው ምክንያቱም ችሎታው እውነተኛ ፈላጊዎችን ስላመጣ ነው ዲፖርቲቮ ላ ኮሩኛ በቅርብ ሳምንታት ውስጥም አዲስ ውል አስፈርመውታል ነገር ግን ይህ እንግዲህ በስፔኑ ክለብ ለመቆየትም ያለውን ቁርጠኝነት ይልቅ የመሸጫ ዋጋውን ለማሳደግም የተደረገ ፊርማ እንደሆነ ነው በርካቶች የሚያምኑት ሩበን አሞሪም በአካል ብቃት ጉዳዮች ምክንያት የሚወዷቸውን ተጫዋቾች ለመሸጥ ይገደዳሉ የማንቸስተር ዩናይትድ ዋለቃ ሩበን አሞሪም በዚህ ክረምት ከባድ ለውጦችን ለማድረግ ተዘጋጅተዋል ሩበን አሞሪም ኮቢ ማይኖን 3421 እንደ ፎርሜሽንን ለመጫወት የሚፈልገውን የአካል ብቃት እንቅስቃሴን ማግኘት ባለመቻሉ በዚህ ክረምት ማንቸስተር ዩናይትድ ኮቢ ማይኖን እንዲሸጠው ሳይወድ ለመቀበል ይገደዳል ሩበን አሞሪም በህዳር ወር ከኤሪክ ቴን ሀግ እንግዲህ አሰልጣኝነቱን ከተረከበ በኋላ በማንቸስተር ዩናይትድ ቀላል ጉዞ አልነበረውም ዩናይትዶች ወደ ዩሮፓ ሊግ ሩብ ፍጻሜ ቢያሳለፍም እናም ውድድሩን ለማሸነፍ ግምት ቢሰጠውም በፕሪምየር ሊጉ ያላቸው አቋም በጣም ወጥነት የጎደለው ሲሆን በውድድር ዘመኑ በተከታታይ ድሎችን ማስመዝገብ ማልቻሉ ሩበን አሞሪም በክለቡ ላይ የራሱን አሻራ ለማሳረፍና ራሱ የሚፈልገውን ፎርሜሽን ውስጥም ቡድኑን ለማስራትም ምቹ የሆኑ የተጫዋች ስብስቦችን ለማምጣት በዚህ ክረምት ትልቅ የተጫዋቾች ዝውውርም ይጠበቃል። ነገር ግን ሁሉም የሚወሰነው በሚወጡ ተጫዋቾች የዝውውር ዋጋዎች ላይ ይሆናል ተብሎ ይጠበቃል። ተከታታይ ዘገባዎች እንደሚያሳዩት ከሆነ ዩናይትዶች በዚህ ክረምት ተጫዋቹን በሩበን አሞሪም ስር ለመጫወት የሚያስፈልገው ነገር ስለሌለው ኮቢ ማይኖን ለመሸጥ እየተዘጋጁ ነው። እንግሊዛዊው ኮከብ በአሁኑ ሰዓት ከክለቡ ጋር አዲስ ኮንትራት ድርድር ላይ ሲሆን የ19 ዓመቱ ወጣት በሳምንት 150 ሺህ የሚጠይቅ ሲሆን ዩናይትድ የጠየቀውን ዋጋ ለመክፈል ፍቃደኛ አልሆኑም። ሁለቱ የአካዳሚ ፍሬዎች የሆኑት ኮቢ ማይኖና አሊሃንድሮ ጋርናቾ የዩናይትድ ሰዎች ገንዘብ ለማግኘት በዚህ ክረምት ትልቅ አማራጭ አድርገው ይመለከቷቸዋል። ከሁለቱ ተጫዋቾች እንግዲህ በአስራዎቹ መጨረሻ ዕድሜ ውስጥ ለሚገኘው አማካይ የባሰ እንግዲህ የመልቀቅ እድልም ይኖራል። ሩበን አሞሪም የመሃል ሜዳ ተጫዋች እንግዲህ ትልቁ ደጋፊ አይደለም የተባለ ሲሆን ኮቢ ማይኖ በሩበን አሞሪም ስርዓት ውስጥም ስኬታማ ለመሆን የአካል ብቃት ደረጃ እንዳለው አላሳመነም ተብሏል። በዚህ ምክንያትም ዩናይትዶች ወደ ሰባ ሚሊዮን ፓውንድ ለሚጠጋ ጥያቄ መልስ ይሰጣሉ ተብሎ ነው የሚጠበቀው። የመዳረሻ ክለቡን በተመለከተ ኮቢ ማይኖ የቸልሲ ዋና ኢላማ ነው፣ ምናልባትም ወደ ምዕራብ ለንደን ሊሄድ ይችላል። ኮቢ ማይኖ በክረምቱ ከሚለቁት አስር ተጫዋቾች መካከል ግን አንዱ ይሆናል ተብሎ አሁን ላይ እየተጠበቀ እንደሚገኝ ነው ዘገባው የሚያሳየው። ሉዊስ ኤንሪኬ ለፓሪስ ሳን ዠርሜን የባርሴሎናውን ኮከብ እንዲያመጡለት ጠይቋል። ስፔናዊው አሰልጣኝ ለመጪው የክረምት የተጫዋቾች የዝውውር ገበያ ግልጽ ዋና ግብ አላቸው። ፓሪስ ሳን ዠርሜኖች ለመጪው የውድድር ዘመን በቡድኑ ላይ ማቀድ ጀምሯል፣ እናም ከዋና ኢላማዎቹ አንደኛው ጋቪ ነው። ከስፔን ብሔራዊ ቡድን ጋር ከቆዩበት ጊዜ ጀምሮ ከወጣቱ አማካይ ጋር ጥሩ ግንኙነት ያላቸው ሉዊስ ኤንሪኬ እሱን ለማስፈረም የፓሪሱን ክለብን ቦርድ ጥረት እንዲያደርግ ጠይቀውታል። በቅርብ ወራት ውስጥ የባርሴሎና ወጣት ተጫዋችም ሁኔታው በጣም ተለውጧል። ሃንስ ፍሊክ ኃላፊነቱን ከተረከበ ጊዜ ጀምሮ የጋቪ ሚናው በከፍተኛ ሁኔታ ቀንሷል። ወሳኝ ጨዋታዎች ላይ በተደጋጋሚ ተጠባባቂ ወንበር ላይ እንዲቀመጥ ተገዶ ነበር። ጀርመናዊው አሰልጣኝ የፌርመን ሎፔዝን አድናቂ በመሆናቸው ጋቪ በቀደሙት የውድድር ዘመናት የነበረውን እንግዲህ የማያከራክረውን የቋሚነት ቦታን እንዲያጣም አድርጎታል። ይህም በክለቡ የወደፊት ቆይታው ላይ ጥርጣሬ እንዲፈጠርም አድርጓል ኔታ የተባለው አሁን ላይ ሉዊስ ኤንሪኬ ጋቪን በፓሪስ ሳን ጀርሜን ማየት ይፈልጋል ነው የተባለው። ስለዚህም ደግሞ ሉዊስ ኤንሪኬ ጋቪን ከአጭዎች ስርዓቱ ጋርም በትክክል እንደሚጣጣም እርግጠኛ ነው። ሉዊስ ኤንሪኬ ጋቪ ያለውን ትልቅ ጥራት ወደ ፓሪስ መሃል ክፍል ላይ የሚያመጣል ብሎ ያምናል። ከዚህ በላይ በፓርክ ደስፕሪንስ ከባርሴሎና ቆይታው ጠንካራ ወዳጅነት ከነበረው ኦዝማን ዴምቤሌ ጋር መገናኘት ይችላል። ቢሆንም ግን የዝውውር ቀላል አይሆንም። ባርሴሎና ሆነም ተጫዋቹ ለወደፊቱ እንደ ቁልፍ ተጫዋች አድርገው የሚመለከቱት ሲሆን የውል ማፍረሻውም ከፍተኛ ነው። ሁሉም ነገር በተጫዋቹ ፍቃድና፣ በሃንስ ፍሊክና ከቦርዱ ጋር በሚደረገው ውይይትም ይወሰናል። የጋቪ ሚና በዚሁ የሚቀጥል ከሆነ ጋቪ ለውጥ በቁም ነገር ሊያስብበት ይችላል። ይህንንም እድል ደግሞ ፓሪስ ሰን ጀርሜን እድሉን ለመጠቀምም ዝግጅ ይሆናል ተብሎ ነው የሚጠበቀው። ማርከስ ራሽፎርድን ለማስፈረም ቅርብ የሆነው ቡድን፣ እንግሊዛዊው የክንፍ መስመር ተጫዋች የማንቸስተር ዩናይትድ የመጪው ቡድን እቅድ አካል አይደለም። አስተን ቪላ ማርከስ ራሽፎርድን በቡድናቸው በቋሚነት እንዲቆይ ለማድረግ በሚደረገው ፉክክር መሪነቱን ወስደዋል። በአስተን ቪላ የተሳካ የውሰት ቆይታን ተከትሎ በኡናይ ኤምሪ የሚመራው ቡድን ምንም እንኳን የባርሴሎና ፍላጎት ቢኖረውም አጥቂውን ለማቆየት ግን ቆርጠዋል። ራሽፈርድ በጥር ወር ከመጣ በኋላ በአስር ጨዋታዎች ላይ መሳተፍ የቻለ ሲሆን በአጥቂ ክፍል ውስጥም ቀጥተኛ አስተዋጽኦን በማድረግ በብቃት ላይ ከፍተኛ መሻሻልም ማሳይቷዋል። የማርከስ ራይፎርድ ተጽዕኖ የቪላ ቦርድን አሳምኖታል። አሁን ላስተን ቪላዎች በአርባ ሚሊየን ፓውንድ የግዢ አንቀጹን ተግባራዊ ለማድረግም እያሰቡ ነው የሚገኙት። ነገር ግን ዋናው እንቅፋት የሆነው ከፍተኛ ደሞዙ ነው ምክንያቱም አሁን ያለው ኮንትራት ለሚቀጥሉት አምስት ዓመታት በአጠቃላይ ወደ 130 ሚሊየን ፓውንድም ወጪ ስለሚያስወጣ ነው። ራሽፈርድ ለማስፈረም ከፍተኛ ተፎካካሪ የሆነው አስተንቪላም የደሞዙ ነገር ግን እያሳሰበው ነው። ይህ በእንዲህ እንዳለ ባርሴሎና ለመጪው የውድድር ዘመን የአጥቂ መስመራቸውን ለማጠናከር ራሽፎርድን እንደ አማራጭ በመመልከትም እንግሊዛዊውን አጥቂ ለማስፈረም ፍላጎት አሳይተዋል። ነገር ግን የካታላኑ ክለብ ውስብስብ የፋይናንስ ሁኔታ ማንኛውንም ድርድር ሙከራቸውን ሊያደናቀፍ ስለሚችል አስተን ቪላ ለማስፈረም የሚደረገው ፉክክር ላይ ትልቅ እድል አለው ተብሎ ነው የሚታሰበው። የማርከስ ራሽፎርድ ውሰት የበበርኒንጋሙ ከተማ ቡድን ውስጥ ብቻ ሳይሆን ማንቸስተር ዩናይትድን የሚጠቅመው ዩናይትድ በቋሚ ዝውውሩ ብዙ ገንዘብ ሊያገኝ ይችላል። በክረምቱ የዝውውር ገበያ እንግዲህ ዙሪያ በቪላ በክረምት በጣም አስፈላጊ ከሆኑት ስምምነቶች ውስጥም አንዱን ለመጨረስ እድሉ አላቸው ተብሎ ነው የሚታሰበው። ጂሮና ብራዚላዊውን አማካይ ለማቆየት ይፈልጋሉ። ጂሮናዎች በላሊጋ ጥሩ ጊዜን እያሳለፉ አይደለም። በአዲሱ ሲዝን ጅማሮ በኋላ ቡድኑ በአሉታዊ መስመር ላይ ነው። በቀጣይ አመት በአውሮፓ ቻምፒየንስ ሊግ የማንመለከተው ይመስላል። ጂሮና ባለፈው የውድድር ዘመን ከታየው ደረጃ በጣም ራቀ በሚመስል መልኩ አመቱን እያሳለፈ ነው። በሚሼል የሚመራው ቡድንም ከባድ ቀውስ ውስጥ ይገኛል። ለዚህም ውድቀታቸው ዋነኛው ምክንያት ደግሞ በክረምቱ ወሳኝ ተጫዋቾቻቸውን ማጣታቸው ቡድናቸውን እንዳዳከመውና እቅዳቸውንም ከሚገባው በላይ እንደጎዳው ይታመናል። ይህንን ሁኔታ ለመቀየር ክለቡ በክረምቱ ወሳኝ ዝውውሮችን ለማድረግ እየተዘጋጀ ነው። ዢሮና ከዩቬንቱስ በውሰት ያመጣውን አማካይ አርተር ሜሎን በማስፈረም የክረምቱ ዝውውር ገበያን ለማስጀመርም እያሰበ ነው። ምንም እንኳን ብራዚላዊው ላለፉት ዓመታት ቢቸገርም በቅርብ ጨዋታዎች ግን በስፔኑ ቡድን የመሪነት ሚናን ተጫውተዋል። የቡድኑ ውጤቶች እስካሁን የተጫዋቹን አቅም ባያንጸባረቁም በየጨዋታው ግን ለቡድኑ የሚሰጠው ሚዛናዊ ሳይስተዋል ግን አልቀረም። የዢሮና የስፖርት ማኔጅመንትም ተጫዋቹን በቋሚነት የማግኘት እድልን ከወዲሁ እያጤኑበት ነው። ነገር ግን የተጫዋቹን ደሞዝ ይህንን ውሳኔም አይደግፍም። ዢሮና ከፍተኛ ዓመታዊ ደሞዙን እንዲቀንስ ይፈልጋሉም። የአርተር ሜሎ ደሞዝ ትልቅ እንቅፋት ሆኖ የሚቆይ ይሆናል። አማካዩ ከዩቬንቱስ ጋር እስከ 2027 ድረስ ኮንትራት ያለው ሲሆን ለዚህም የውሰት ውል ላይ ደግሞ የግዢ አማራጭም የለም። የተጫዋቹ ተወካዮች ተጫዋቹን በስፔን ለማቆየት እንግዲህ ክፍት ናቸው፣ ነገር ግን ኢኮኖሚያዊ ሁኔታውን ለመደራደር ቀላል አይሆንም። ነገር ግን በሞንቴሌቪው አርተር እንግዲህ አሁን ላይ ጥሩ ብቃቱን ማሳየቱን ከቀጠለም ፊርማውን ለማስጠበቅም እንዲችሉ ያምናሉ። ነገር ግን የተጫዋቹ ፍላጎት ወሳኝ ይሆናል ተብሎ ነው የሚጠበቀው። ዦዜ ሞሪኒዮ በፌነርባች የጠየቁት ፊርማ። ፖርቱጋላዊው አሰልጣኝ የቱርኩ ክለብ የፊት መስመራቸውን ለማጠናከር ገንዘብ እንዲያወጡለት ይፈልጋሉ። ዦዜ ሞሪኒዮ የፌነርባቼ ወይ የወደፊት እጣ ፈንታ ማቀድ ጀምረዋል። እናም ለቀጣዩ የውድድር ዘመን ከጠየቋቸው ዋና ዋና ተጫዋቾች አንደኛው አሌክዛንደር ሜትሮቪች ነው። ፖርቱጋላዊው አሰልጣኝ ሰርቢያዊውን የፊት መስመር ተጫዋች በያዝነው የውድድር ዘመን መጨረሻ ላይ ክለቡን ሊለቅ የሚችለውን ኤዲን ዤኮን ለመተካት ጥሩ መገለጫ እንዳሉ ያምናሉ። የ30 ዓመቱ አሌክዛንደር ሚትሮቪች በአሁኑ ሰዓት በሳዑዲ አረቢያ ውስጥ በአልኪላል እየተጫወተ ነው። በሳዑዲ ክለብ ውስጥም ከቡድኑ ዋና ተጫዋቾች አንደኛው ነው። ሆኖም ግን እንደ ፋንቲክ ዘገባ ከሆነም ተጫዋቹ ወደ አውሮፓ እግር ኳስ ለመመለስ እያሰበ ነው። በተለይም በ2026 የዓለም ዋንጫ በከፍተኛ ብቃት ለመጫወት ስለሚፈልግ ወደ አውሮፓ በክረምት መመለስን ያስባል። የተጫዋቹ ፍላጎትም ለቱርክ ክለብ ነገሮችን ሊያቃልል ይችላል ተብሎ ነው የሚታሰበው። ነገር ግን ለፌነርባቼ አሌክዛንደር ሚትሮቪች ከሳዑዲ አረቢያ ማውጣት በጣም ከባድ ይሆናል። በዝውውር ውስጥም ዋነኛው ፈተና አጥቂው ከሳዑዲ ቡድን ጋር ያለው ኮንትራት ሲሆን የኢስታንቡል ቡድን ሊከፍለው የማይችለው ከፍተኛ ደሞዝም በሳዑዲ ያገኛል። ቢሆንም ግን የሞሪን ሆ ተጽዕኖና ወደ አውሮፓ የመመለስ ፍላጎቱ አጥቂውን ለማሳመን ወሳኝ ይሆናሉ ተብሎ ነው የሚጠበቀው። ፌነርባቼ በሚትሮቪች ላይ ያላቸው ፍላጎት አዲስ አይደለም። ነገር ግን ጆዜ ሞሪኖ ተጫዋቹን በመፈለጉ ዝውውሩ ጥንካሬን ያገኛል። ፖርቱጋላዊው አሰልጣኝ ትልቅ አቅም ያለው ፕሮጀክትም መገንባት ይፈልጋሉ። እንደ አሌግዛንደር ሚትሮቪች ያለ ወደፊት ከፍ ሊያደርጋቸው የሚችል ተጫዋች ማግኘትም ለነሱ ትልቅ ህልም ነው። ነገር ግን የዝውውር ከምንም በላይ በአልሂላልና በሚትሮቪች እጅ ላይም እንደሆነ ነው መረጃዎቹ ያሳዩት። ፍሎሬንቲኖ ፔሬስ የሊቨርፑልን ተከላካይ ፊርማ አይፈልጉትም። የእንግሊዝ ፕሬስ እንግዲህ ስለዚህ ዝውውር ለብዙ ሳምንታት ሲናገሩ ቆይተዋል። ነገር ግን የማድሪድ ክለብ ቅድሚያ አይሰጠውም። በቅርብ ሳምንታት ውስጥ ከብሪቲሽ ሚዲያ የተገኘው መረጃ ሪያል ማድሪድ በቨርጅል ቫን ዳይክ ላይ ሊኖር የሚችለውን ፍላጎት የሚያመለክት ነው። ነገር ግን የነጩ ክለብ ከፍተኛ ባለስልጣኖች የኔዘርላንዱን የመሀል ተከላካይ አይፈልጉትም። ኮንትራቱ በአመቱ መጨረሻ የሚያበቃውና በጁላይ 34 ዓመት የሚሆነው ቫንዳይክ በድጋሚ በተወካዩ በኩል ለማድሪድ ቡድን ቀርቦ ነበር። ይህ እንግዲህ ሲከሰትም የመጀመሪያ ጊዜ አይደለም። ነገር ግን የሳንቲያጎ ቤርናቢው ባለስልጣናት በጥር ወር ከነበራቸው አቋም ተመሳሳይ መልእክትም ለወኪሉ አሳውቀውታል። ተጫዋቹን ያደንቁታል፣ ነገር ግን ፊርማውን የማግኘት ፍላጎት ግን የላቸውም። ዲፌንሳ ሴንትራል እንደዘገበው በማድሪድ አንጋፋ ተጫዋቾችን የማምጣት ጊዜ አልፏል ብለው ያምናሉ። የስፖርት ማኔጅመንቱ ያተኮረው የተከላካይ ክፍሉን ለማደስ ሲሆን እንደ አንቶኒ ሩዲገር ሰላሳ ሁለት አመትና ዳቪድ አላባ 33 በመቃረባቸው እነሱን በመተካት ሲሆን ከ30 አመት በላይ ለሆኑ ተጫዋቾችን ቦታ መስጠት አሁን ላይ እንዳቆሙ ነው የሚነገረው። አሁን ቡድኑ ለረጅም ጊዜ ቡድኑን ማገልገል የሚችሉ አቅም ያላቸው ወጣት የማዕከል ተከላካዮችን ማግኘት ይፈልጋል። አሁን ላይ ሁሉም አይኖች በዲን ሁይሰን ላይ ናቸው። በቦርዱ ክፍሎች ውስጥም ከሚታሰቡት ስሞች አንደኛው ዲን ሁጅሰን ነው። በቦርንመዝ የሚገኘው የ19 ዓመቱ ስፔናዊ ኢንተርናሽናል እስከ 2030 ባለው ኮንትራትም 50 ሚሊየን ዩሮ የውል ማፍረሻ አለው። የዲን ሁጅሰን መፈረም ለአሁኑና ለወደፊቱ ለማድሪድ ቡድንም ትልቅ ጥቅምን የሚያስገኝለት እንደሆነ ይታሰባል። በተጨማሪም ቦርዱም እንደ አይደር ሚሊታው 27 አመት፣ እንደ ራኡል አሴንስ ያሉ ወጣት ተጫዋቾችም ቀጣይነትን ለማረጋገጥ እጥረት ያደርጋል። ሪያል ማድሪድ አይቸኩልም፣ ውሳኔያቸውንም በእርጋታ መስጠት ይፈልጋሉ። የትኛውም ተጫዋች ትልቅ የፋይናንስ ጥያቄ እንዲያነሳም አይፈልጉም፣ ምክንያቱም የመልበሻ ክፍል እንዲረበሽ አይፈልጉም። ሆኖም ግን ትክክለኛ ግዢ ከመጣም ገንዘባቸውን ለማምጣት አያቅማሙም። ሆኖም ግን ቫንዳይክ መልካም ስም ቢኖረውም በዚህ ዝርዝር ውስጥ ግን የለም ተብሎ ነው የተጠቀሰው። በክረምቱ በሚኬል አርቴታ ትኩረት የተሰጠው የማንቸስተር ዩናይትድ ተጫዋች የሚኬል አርቴታው አርሰናል የአጥቂ መስመሩን ለማጠናከር በሚቀጥለው ክረምት አይኑን በዩናይትዱ ተጫዋች አንቶኒ ላይ አድርጓል። አንቶኒ ከጥር ጀምሮ በሪያል ቤቲስ ጥሩ ጊዜን እያሳለፈ ነው። አንቶኒ የአክሱን ብቃት በድጋሚ ማግኘቱ በታላላቅ ክለቦችም ሳይስተዋል አልቀረም። ከፈላጊዎቹ መካከል ደግሞ አርሰናል እንደሚኖር በርካቶች እየገመቱ ነው። አርሰናሎች በሚቀጥለው ክረምት ፊት መስመራቸውን ለማጠናከር ቅድሚያ ከሚሰጧቸው ተጫዋቾች ውስጥ አንዱ ብራዚላዊው አንቶኒ ሲሆን አንቶኒ ከማንቸስተር ዩናይትድ በውሰት በላሊጋው ጥራቱን አሳይቷል። ይህም የበርካታ ቡድኖችን ፍላጎት ቀስቅሷል። አሁን ላይ የአንቶኒ ፊርማን ለማግኘትም አሁን ከሚገኝበት ሪያል ቤቲስ በተጨማሪ አትሌቲኮ ማድሪድን ጨምሮ ተጫዋቹን ለማስፈረምም ፍላጎት ያላቸው በርከት እያሉ ነው። ደቡብ አሜሪካዊው የፊት መስመር ተጫዋች በአረንጓዴና ነጭ ለባሾቹ ክለብ ውስጥም እያሳየ ያለው ምርጥ አቋም በኦልትራፎርድ ካሳለፈው ጊዜ እጅግ የላቀ ደረጃን አሳይቷል። የአንቶኒ ብቃት በማኑኤል ፔሌግሪኒ ቡድን ውስጥም ትልቅ ሚና ያለው ሲሆን ይህም የአንዳሉዥያኖ ቡድን ቁልፍ ሰውም እንዲሆን አድርጎታል። ሆኖም ግን ሪያል ቤቲሶች አንቶኒን በቋሚነት የማቆየት ተስፋው የደበዘዘ ይመስላል። አንቶኒን ለማስፈረም ከፍተኛ የገንዘብ አቅም ካላቸው ክለቦች ጋር የሚያደርጉት ፉክክርም የተወሳሰበ ነው። ማንቸስተር ዩናይትድ የአንቶኒን በስፔን ያለውን ተፅዕኖ በተረዳ በመሆኑ መጪው የዝውውር መስኮትም ከፊርማው ጥሩ ዋጋን እንደሚያገኙ ተማምነዋል። አርሰናል ለተጫዋቹ ጠንከር ያለ ጥያቄንም ለማቅረብ ተዘጋጅተዋል። እንግዲህ ሪያል ቤቲስም እሱን ለማስቀጠል የሚደረገውን ጥረት ጥያቄን በማቅረብ ለማስቀጠል ይፈልጋሉ። ሚኬል አርቴታ የአንቶኒ አጨዋወት በለንደኑ ቡድን ካለው ቡድን የአጨዋወት ዘይቤ ጋርም በትክክል እንደሚስማማ ያመነ ሲሆን፣ ግዥውንም እንዲጠናቀቅም ፍላጎት አለው ተብሎ ነው የሚታሰበው። ራያል ቤቲስ እሱን ለማቆየት እድላቸውን ከአርሰናሎች ፍላጎት አንጻር ጠባብ ነው። የአርሰናል አላማ ከማንቸስተር ዩናይትድ ጋር ቀደም ብሎ መደራደር ነው። ሁሉም ምልክቶች የብራዚላዊውን የወደፊት ጣፈንታ ከሲቪያው ከተማ ውጭ እንደሚሆንም ያመለክታሉ ነው የተባለው። ሊቨርፑል እና አርሰናል አዲሱን ሪያድ ማህሬዝን ለማስፈረም ከሌላኛው የፕሪምየር ሊግ ክለብ ጋር እየተፋለሙ ነው። ሊቨርፑል ና አርሰናል ሙሐመድ አሙራን ለማዘወረም ጥያቄ ማቅረባቸው ተነግሯል። ኖቲንግሃም ፎረስት በክረምቱ በፊት መስመሩ ላይ እንግዲህ የቮልስበርጉን አጥቂ ለማስፈረም ፉክክሩን ተቀላቅሏል። ሊቨርፑል አርሰናል ና ኖቲንግሃም ፎረስት አዲሱን ሪያድ ማህሬዝ የሚል ስያሜ የተሰጠውን ተጫዋች ለማስፈረም ተሰልፈው ይገኛሉ። የቮልስበርግ ኮኮብ መሐመድ አሙራ በዚህ ሲዝን በቡንደስ ሊጋ ባሳየው ብቃት በርካታ ፈላጊዎችን አግኝቷል። በ2024-25 ከኡኒየን ሴንት ግሎይሲ በውሰት በቮልስበርግ የሚቆይ ሲሆን በዚህ ዓመት 27 የቡንደስ ሊጋ ጨዋታዎችን አድርጎ አሙራ 10 ጎሎችንና 9 አሲስቶችን አድርጓል። በተለይም በሞዛምቢክ ላይ ከአልጄሪያ ጋር ሃትሪክ ከሰራ በኋላ በተጫዋቹ ላይ ያለው ፍላጎት እየተጠናከረ ይመስላል። አሙራ በቮልስበርግ በውሰት ስምምነት ውስጥም የመግዛት ግዴታ ስላለበት በዚህ ክረምት ቮልስበርግን በቋሚነት ሊቀላቀል ይችላል። የጀርመኑ ቡድን የፊት አጥቂውን ፊርማ ለማጠናቀቅም 14 ሚሊየን ፓውንድ የሚያወጣ ሲሆን፣ ከዚህ ዋጋ እጥፍ በላይም ማግኘትን ከፈለገ መሸጥ ይችላል ተብሎ ይታሰባል። ሊቨርፑል ከተጫዋቹ ካምፕ ጋር እየተነጋገረ እንደሆነ የተነገረ ሲሆን፣ የ24 ዓመቱ ወጣት በታህሳስ 2023 በቅያዮቹ ላይ ጎል ማስቆጠሩም ይታወሳል። የፕሪምየር ሊጉ ተቀናቃኞች አርሰናል እና ኖቲንግሃም ፎረስትም ጥያቄያቸውን ለተጫዋቹ ተወካዮችም ልከዋል ሲል ሌኪፕ ተናግሯል። አሙራ በቮልስበርግ እስከ ሰኔ 2028 ድረስ ከአማራጭ ተጨማሪ ዓመት የሚያቆይ ኮንትራት የሚፈርም ሲሆን የራልፍ ሀሰን ሁትል ቡድንም ተጫዋቹን በክረምቱ ኮንትራቱን ቋሚ አድርጎ ለመሸጥም እስከ 33 ሚሊዮን ፓውንድም ሊጠይቁ ይፈልጋሉ። ኖቲንግሃም ፎረስት እና አርሰናል ሁለቱም የፊት መስመራቸው ላይ ተጫዋች ለመጨመር እየፈለጉ ሲሆን አልጄሪያዊው ጥሩ ጭማሪ ሊሆን እንደሚችል በርካቶች ያምናሉ። ኖቲንግሃም ፎረስት እና አርሰናል በቅርብ የዝውውር መስኮቶች አዳዲስ አጥቂዎችን ማግኘት ተስኗቸው ነበር። በክረምቱም ተጨማሪ ተጫዋቾችን ለማግኘት ተስፋ ያደርጋሉ። በተለይም የኑኖ ኤስፕሬንቶ ሳንቶ ቡድን ለቻምፒየንስ ሊግ ውድድር ብቁ ከሆነ ቡድኑ ውስጥም የበለጠ ጥልቀትን ለመጨመር ሊፈልግ እንደሚችል ነው መረጃው ያሳየው። የቀድሞ የቸልሲ አማካይ ጆ ኮል ክለቡ ባለፈው ክረምት ዳኒ ዌልቤክን ማዞር ነበረበት ብሎ እንዲሁ ያምናል። እንግሊዛዊው አጥቂ በዚህ የውድድር ዘመን በብራይተን ጥሩ ሁኔታ ላይ ይገኛል። በ29 ጨዋታዎችም ስምንት ጎሎችንና አራት አሲስቶችን አድርጓል። ቸልሲዎች በአብዛኛው ኢላማ ያደረጉት ጎበዝ በሆኑ ወጣት ተጫዋቾች ላይ ነው። የለንደኑ ግዙፍ ቡድን አሁን ላይ የሚያስቀና የወጣት ስብስብ አላቸው። ነገር ግን በሜዳ ላይ ለውጤት ሲታገሉ እንግዲህ ቆይተዋል። ቸልሲዎች በቡድናቸው ውስጥ መሪዎች የሏቸውም የሚል እምነት እንግዲህ አለ። የልምድ ማነስ ቡድኑን ጎድቶታል። ሰሜዎቹ በፕሪምየር ሊጉ ትንሹ ቡድን ያላቸው ሲሆን በአማካይ ዕድሜያቸውም 23.5 ዓመት ነው። ኮል ፓልመር በቲኤንቲ ስፖርት ላይ ሲናገርም ዳኒ ዌልቤክ ለኤንዞ ማሬስካ ቡድንም ድንቅ ተጨማሪ ተጫዋች ሊሆን እንደሚችል ይናገራል። ኮል ፓልመር ልምድ ያላቸው ተጫዋቾች እንግዲህ እነዚህ ወጣት ተጫዋቾች ላይ ቢጨመሩ ጥሩ ይሆናል ተብሎ ነው የሚገለጸው። እነ ኮል ፓልመር ሌሎቹም ወጣት ተጫዋቾች ላይ ልምድ ያላቸው ተጫዋቾች ቡድኑ ላይ መጨመር አለባቸው የሚል አይነት ሀሳብ ነው። ጆ ኮል እያነሳም የሚገኘው በሜዳ ላይ እንዲያስተምሯቸው ማድረግ ያለውን ጠቀሜታ ችላት በሉ። እንደ ዳኒ ዌልቤክ ያለ ተጫዋች በዚህ እድሜው ማስፈረም እብደት ይመስላል። ነገር ግን ዌልቤክ በቸልሲ የመሀል አጥቂዎች ብዙ ግቦችን አስቆጥሯል። ስለዚህም ደግሞ በሜዳው ላይ በቴክኒካል ጉዳዮች ለወጣቶቹ ተጫዋቾችም ትልቅ ጥቅምን ይሰጣል ብዬ አስባለሁ ሲልም ነው የተናገረው። የቀድሞ የማንቸስተር ሲቲ ተከላካይ ጁሊያን ሌስኮት ቸልሲ ራኪም ስተርሊንግን ባለፈው ክረምት እንዲለቅ መፍቀዱ ስህተት ነበር ብሎ ያምናል። እንግሊዛዊው የፊት መስመር ተጫዋች ባለፈው አመት በውሰት ወደ አርሰናል እንደተቀላቀለ ይታወሳል። ይህም ሌስኮት በቲኤንቲ ስፖርት ላይ የስተርሊንግ ልምድም ለሰማያዊዎቹ ጠቃሚ ሊሆን እንደሚችል ነው የጠቆመው። በቸልሲ በቂ ልምድ ያለው ተጫዋች የለም። ራኪም ስተርሊንግ እንዲሄድ ለምን እንደፈቀዱለትም አላቀም። የራሂም ስተርሊንግ ልምድ ለቸልሲ ወጣቶች ትልቅ ልምድ ይሆን ነበር። ብዙ ወጣት ተጫዋቾች በቸልሲ ቤት ነው፣ ይሄ ያስደስታል። ነገር ግን ልምድ ያለው ተጫዋች በቡድን ውስጥ ያስፈልጋል እላለው። ለእኔ ደግሞ የራሂም ስተርሊንግ መልቀቅ እንግዲህ አሁንም ስተት ነው ላለው ሲልም ነው የተናገረው ጁሊያን ሎስኮት። ሩበን አሞሪም የብሩኖን መልቀቅ ቢቃወምም፣ ሊለቅግን ይችላል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በክረምቱ የዝውውር መስኮት ብሩኖ ወደ ሪያል ማድሪድ እንዳይሄድም በግል እንዳሳመነው ዘገባው የሚያሳይ ቢሆንም የቀድሞው የዩናይትድ ተከላካይ ግን ፖርቱጋላዊውን አማካይ ሊሸጥ እንደሚችል ያምናል። በጠረ 2020 ፈርናንዴስ ከስፖርቲንግ ሊዝበን በ47 ሚሊየን ፓውንድ ከተዘዋወረበት ጊዜ ጀምሮ በማንቸስተር ዩናይትድ ውስጥ ካሉ ምርጥ ተጫዋቾች መካከል አንደኛው ሆኖ ራሱን አረጋግጧል። የአጥቂ አማካዩ ለማንቸስተር ዩናይትድ በዚህ ሲዝንም ጥሩ የሚባል በግል እንቅስቃሴን ማድረግ ችሏል። ፖርቱጋላዊ ኢንተርናሽናል በ45 አምስት ጨዋታዎች 16 ጎሎችን ሲያስቆጠርና 16 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ነገር ግን እንደ ሮይኪን ያሉ የቡድኑ ሌጀንዶች ብሩኖ በቂ ስራን አልሰራም በሚል ሲተቹትም ነበር። በሳምንቱ መጨረሻ የስፔኑ ኃያል ክለብ ሪያል ማድሪድ በክረምቱ የዝውውር መስኮት ብሩኖ ፈርናንዴዝን ለማግኘት እየተዘጋጁ ነው። ማድሪድ ለ30 ዓመቱ ኮኮብም በዘጠና 90 ሚሊየን ፓውንድ ማቅረብም መዘጋጀቱ ተነግሯል። የዩናይትድ ባለስልጣናት ወይም አሰልጣኝ ደግሞ ሩበን አሞሪም በፈርናንዴዝ የወደፊት እጣ ፈንታ ላይ የሚያስተውሉት ግምቶችም በይፋ ተናግረው ኮኮቡ የትም እንደማይሄድም ተናግረዋል። ጊቭሚ ስፖርት አሁን ላይ ሩበን አሞሪም ከፈርናንዴዝ ጋር በግል ባደረገው ውይይት ተመሳሳይ አቋም መያዙን የገለጸ ሲሆን የማንቸስተር ዩናይትድ አለቃ ተጫዋቹ ለወደፊቱ የማንቸስተር ዩናይትድ እንደምናየው ተናግረዋል። ሩበን አሞሪም ፖርቱጋላዊው አማካይ ከሪያል ማድሪድ ጋር የሚያገናኘው ማንኛውም ግምትን በመዝጋት የፕሮጀክታቸው ዋና አካል አድርገውም እንደሚመለከቱት ለብሩኖ ፈርናንዴዝ ግልጽ አድርገውለታል፣ ይላል የታማኙ የጊቭ ሚ ስፖርት ዘገባ። ማንቸስተር ዩናይትድ ፈርናንዴዝን አይሸጥም ብለው አጥብቀው ቢናገሩም ሚካኤል ሲልቬስተር ግን የፕሪምየር ሊጉ ክለብ ፖርቱጋላዊውን ኮከብ ገንዘብ ለማግኘት ሲሉ ይሸጡታል ብሎ ያምናል። ክለቡ ያለበትን የፋይናንስ ሁኔታ ታውቃላችሁ። በእውነቱ በሁሉም ሰው ላይ ለሽያጭ የቀረበ ይመስለኛል ምክንያቱም ከጥቂት ተጫዋቾች ገንዘብ ማግኘት እንዳለባቸው። ምንም እንኳን በዚህ የውድድር ዘመን ብቸኛው የቡድኑ ኮከብ ቢሆንም፣ የዩናይትድ ለሽያጩ በሩን ይከፍታል ብዬ አስባለሁ። ጉዳዩ የፋይናንስ ሁኔታ ነው። ከአንድ ትልቅ ዋጋ ማግኘትም ከቻሉ ለመልቀቅም ይገደዳሉ ሲል የተናገረው በሌላ በኩል የቀድሞው የማንቸስተር ዩናይትድ አሰልጣኝ ሬኔ እንግዲህ ሲናገር ክለቡ ፈርናንዴዝን እንዳይሸጥም አሳስበዋል። ወሬውን ሰምተናል። ቢያንስ ሪያል ማድሪድ እንግዲህ ሊፈልገው እንደሚችል ግልጽ ነው። ይህ ማለትም እንግዲህ ይህም ማየት የምችለው ሉካ ሞድሪች እድሜው እየጨመረ በመምጣቱና በዚያ ቡድን ውስጥም ብሩኖ ተተኪ ለማድረግም መፈለጋቸው አያስደንቅም። ብሩኖ ለማንቸስተር ዩናይትድ በጣም ቁርጠኛ ነው ብዬ አስባለሁ። እሱን ማጣት በጣም ከባድ ነው። ቡድኑ ብዙ አቅም ይሰጣል። ያለ ብሩኖ ይሄ ቡድን ምን እንደሚሆን ማሰብ አልችልም። ቡድኑ እንግዲህ ብሩኖ ሳይለቅን በሁሉም አካባቢዎች መጠናከር አለበት ሲልም ጭምር ነው ሀሳቦቻቸውን እየሰጡ የሚገኙት በርካታ ተንታኞች። ሪያል ማድሪድ ዣን ሉ ሳንቼዝን አሁንም ይፈልጉታል። የማሬንጌው ቡድን በክረምቱ በሁለት ተጫዋቾች የቀይ መስመር ተከላካይነትን ቦታን ማጠናከር ይፈልጋሉ። የሚዲያው ትኩረት የትሬንት አሌክዛንደር አርኖልድን መምጣት ላይ ቢሆንም ሪያል ማድሪድ ሌላኛውንም የቀኝ መስመር ተጫዋች ዮሀን ሉ ሳንቼዝንም ለማምጣት ፍላጎት እንዳለው በድጋሚ እየተነገረ ይገኛል። የሲቪያው የመስመር የቀኝ መስመር ተጫዋችም ባለፈው ክረምትም ከማድሪድ ጋር ስሙ ሲነሳ የነበረ ሲሆን በዚህ ክረምትም ከትሬንት አሌክዛንደር አርኖልድ በቦታው ለመፎካከር ጥሩ አማራጭ ሆኖ በነጮቹ አጀንዳ ላይ መገኘቱን ቀጥሏል። ይህም የማድሪድ ቡድን አቋም በክለቡ በዚያ ቦታ ላይ ለማጠናከር በትልቁ እንዲዘጋጁ ያደርጋቸዋል። እንደ ዳኒ ካርቫሃልና ሉካስ ቫስኪዝ ያሉ ተጫዋቾች ምናልባትም ከዚህ ክረምት በኋላ በማድሪድ ላንመለከታቸው እንችላለን። የ21 ዓመቱ የአንዳሎዥያኖ ክለብ ተጫዋችም ሁለገብነቱን በኔርቪዮን ቡድን ውስጥም ተወዳጅነትን እንዲያገኝ ያደርጎታል። እንደ መስመር ተከላካይ በመሃል ተከላካይ ሚናዎችን መጫወት የሚችለው ሁዋንሉ የሪያል ማድሪድ መፈለግም ከጀመረ ከአንድ አመት በላይ መሆኑን እየተነገረ የሚገኘው ሆኖም ግን ተጫዋቹ ከሴቪያ ጋር በቅርቡ ያራዘመውን ኮንትራት ተከትሎ እስከ 2029 ድረስም ውል ያለው በመሆኑ እንግዲህ ሪያል ማድሪዶች በዝቅተኛ ዋጋ ተጫዋቹን ለማግኘትም እቅዱን ውስብስብ እየሆነ መጥቷል። ከኮንትራቱ ማራዘሚያ በኋላ የውል ማፍረሻውም ተሻሽሏል፣ ከ20 ወደ 40 ሚሊዮን ዩሮ ከፍ ብሏል። አሁንም የዮሃንሉ ሳንቼስ የዝውውር ጉዳይ በማድሪድ አጀንዳ ውስጥም ነው። የማድሪድ ሰዎች በውሃሉ አቅም ላይም ትልቅ እምነት እንዳላቸው ጭምር ነው መረጃዎቹ እያሳዩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝነላቸው አዳዲስ ስፖርት የመረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ በቀጣይ ፕሮግራሞቻችን ደግሞ እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው። ፏርባሮ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። በቀጣይ ፕሮግራሞቻችን ዳግም ተመልሰ እንገናኛለን። መልካም ምሽት እንዲሆንላችሁም እንዲሁ በአክብሮት ተመኘው።